የሁሉ አባት አብርሃም ፍጥረትን በመመርመር አምላኩን ካገኘ በኋላ እግዚአብሔር ተገልጦለት አንድነቱንና ሦስትነቱን አስረድቶታል። ከዚህ በኋላ አብርሃም ቤት ሄዶ ቤተ ጣዖቱን አቃጠለው። በዚህ ጊዜ የጣዖት ቤት አጋፋሪ የነበረው የሎጥ አባት የሆነው አራን ወደ እሳቱ በመግባት አብሮ ተቃጥሎ በመሞት ሰማዕተ ጣዖት ሆኗል። ወንድማቸው በዚህ መልኩ ከሞተ በኋላ ሁለቱ የታራ ልጆች አብርሃምና ናኮር ሚስት አገቡ። ታራ ልጁን አብርሃምን ከሚስቱ ከሳራ ጋር የአራንን ልጅ ሎጥን ይዞ በመነሳት ወደ ከናን የሄዱ ዘንድ ከከላውዲዮን አወጣቸው ካራን በደረሱ ጊዜ በዚያ እየኖሩ ፓራ በ ሁለት መቶ አምስት ዓመቱ በካራን ሀገር ሞተ እግዚአብሔር ለአብርሃም ተገልጦለት አብርሃም አብርሃም ብለው ጠራውና ከዘመዶችና ከወገኖች ተለይተ በመውጣት ወደ ክናን ምድር እንዲሄድ ነገረው ዘሩን እንደሚያበዛለትና እንደሚባርከው የሚመርቁትን እንደሚባርካቸው የሚረግሙትን ግን እንደሚያጠፋቸው ቃል ገባለት። አብርሃምም እንዳዘዘው ወደ ከናን ሄደ። አብርሃም መጀመሪያ በካራን ከአባቱ ጋር አብረው 14 ዓመት ተቀመጡ። ወደ ከናንም ከወጣ በኋላ በከናን 30 ዘመን ኖረ። ለአብርሃም 105 ለታራ ደግሞ 205 ሲሆናቸው አብርሃምን አባትህ ሞተ ብለውት ተመልሶ ወደ ካራን መጦ አባቱን ቀብሮ ተቀምጦ ሳለ ድጋሜ ወደ ከናን ታዞ ሂዷል። በዚህም ጊዜ ሚስቱን ሳራንና የወንድሙ ልጅ ሎጥን ይዟቸው ወጣ። በከናን ሳለ ረሃብ ተከስቶ ወደ ግብፅ ተሰደደ። በዚያም ስለሚስቱ በት ውበትና ማማር እንዳይገድሉት ፈርቶ ሚስቱን ሳራን እህቴ ናት ብሎ ሲናገር ይህችስ ለንጉሥ ትገባለች ብለው ወስደው ለንጉሥ ፈርዖን ሰጧት። እግዚአብሔርም በፈርዖን ላይ ጽኑ ደዌን አመጣበት። እርሱም የአብርሃም ሚስት መሆኗን ካወቀ በኋላ አብርሃምን ጠርቶ ለምን ዋሸኸኝ? ይህንስ በሽታ በእኔ ላይ ያመጣህብኝ? ካለው በኋላ ሚስቱን መልሶለት ገንዘብ ሰጥቶት እንዲሸኙት አዘዘ። አብርሃምም ከሚስቱና ከሎጥ ጋር በቤቴል መኖር ጀመሩ። በወርቅና በብር በከብትም ብዛት እጅግ ባለጸጋ ሆነ። ሎጥም እንዲሁ ሀብታም ስለሆነ እረኞቻቸው እየተጣሉ ቢያስቸግሯቸው ሁለቱ ተመካክረው በተለያየ ቦታ መኖር ጀመሩ። አብርሃም በከናን ሲቀር፣ ሎጥም ሲያያት ባማረችው በሰዶም ገብቶ ኖረ። አብርሃም ከሎጥ በመለየቱ ሲያዝን እግዚአብሔር አብርሃምን ዘርህን እንደ ሰማይ ከዋክብት እንደ ምድራሸዋ አበዛልሃለሁ አለው። የሰማይ ከዋክብት የተባሉት በሃይማኖትም በግብርም መስሎት የሚኖሩትን ሲሆን የምድራሸዋ የተባሉት ግን አሕዛብ ናቸው። አምስቱ የሰዶም እና የገሞራ ነገሥታት ለአራቱ ለኮሎዶ ጎሞሮን ነገሥታት 12 ዓመት ሲገብሩ ኑረው በ13ተኛው ዓመት አንገብርም ብለው ተዋጉ አራቱ የኮሎዶ ጎሞሮን ነገሥታት ድል አድርገው ሲመለሱ ሎጥንም አብረው ማርከውት ወሰዱት። አብርሃምም ይህን ሲሰማ ከዞሮቹ 318 ሰዎችን ይዞ ሂዶ አራቱን የኮሎዶ ጎሞሮን ነገስታት ድል አድርጎ የተማረከ ወንድሙን ሎጥን መልሶታል። ይኸውም አብርሃም የጌታችን፣ ሎጥ የሃይማኖት፣ 318ቱ የአብርሃም ሰዎች ሃይማኖትን ያቀኑ የ312ቱ ሊቃውንት ምሳሌ ናቸው። አራቱ የኮሎዶሞሮ ነገስታት የመናፍቅ፣ አምስቱ የሶዶም ነገስታት ደግሞ የምእመናን ምሳሌ ናቸው። አብርሃም 318 ሰዎችን ይዞ አሕዛብን ድል አድርገው የተማረከውን ሎጥን እንደመለሰ ሁሉ ጌታችንም በ318ቱ ሊቃውንት ላይ አድሮ ሃይማኖትን መልሷል። አብርሃምም ከዚህ በኋላ ድል በማድረጉ ደስ ብሎት ለአዳምና ለልጆቹ የመዳን ተስፋ የሰጠውን አምላክ በአይነ ሥጋ ለማየት ተመኝቶ እግዚአብሔርን ልጅህን በዘመኔ ትልከዋለህን ወይስ ዕለቷን ታሳየኛለህ ብሎ በጾለት ጠየቀ። እግዚአብሔርም ያችን ዕለት የማሳየህ አይደለም ይልቁንም ምሳሌዋን ታያለህ እንጂ ዮርዳኖስን ተሻግረህ መልከ ጸዴቅን ታገኛለህ ብሎ ምሳሌውን ነገረው። አብርሃምም ዮርዳኖስን ተሻግረው ሲሄድ እጅግ ታላቅ ግርማ ያለውን መልከ ጸዴቅን አይቶ ደነገጠ። መልከ ጼዴቅም ከበረታው ካበረታው በኋላ አንተን ወደዚህ የላከህ እግዚአብሔር እኔን ህብስተ አኮቴት ጽዋ በረከት ይዤ ወደ አንተ እንድመጣና እንድሰጥ አዞኛል፣ በማለት ከያዘው ህብስትና ወይን ሰጦት ባርኮታል። ከዚህም በኋላ አብርሃም በኋለኛው ዘመን አካላዊ ቃል ከመቤታችን ተወልዶ ስጋው ደሙን በህብስትና በወይን የሚሰጥ መሆኑን አውቆ እጅጉን ተደስቷል። ይህንንም ጌታችን ወንጌልን ላይሁድ ሲሰብክላቸው አባታችሁ አብርሃም ቀኔን ያይዘንድ ዘንድ ሀሴት አደረገ አየም ደስም አለው በማለት አስረድቷቸዋል። የዮርዳኖስ ጥምቀት ምሳሌ ነው። አብርሃም ተጠምቀው ልጅነትን ያገኙ ክርስቲያኖች ምሳሌ ሲሆን መልከ ጸዴቅ የቀሳ ውስጥ የህብስተ በረከት ጽዋ አኮቴት የስጋ ወደሙ ምሳሌ ናቸው። መልከ ጸዴቅ ከአብርሃም ካገኘው ሁሉ ከአስር አንድ እንደተቀበለው ጌታችንም ከምመናን አስራተ ጾምን አስራተ ጸሎትን አስራተ ምጽዋትን የመቀበሉ ምሳሌ ነው። ከዚህ በኋላ እግዚአብሔር አብርሃምን ባለጸጋ አደርግሃለሁ ቢለው አብርሃም ልጅ የለኝም ሀብት ብትሰጠኝ ምን ያደርግልኛል አለው እግዚአብሔርም ከአብራክህ የሚወለደው ልጅህ የወርሳል ካለው በኋላ ዘሩን እንደ ሰማይ ከዋክብትና እንደ ምድር አሸዋ እንደሚያበዛለት ነገረው አብርሃምም ይህን የተናገረውን በማመኑ ጽድቅ ኖ ተቆጥሮለታል ይኸውም ምሳሌ ነው እስራኤል ልጆቹን በከዋክብት አሕዛብ ልጆቹን ደግሞ በአሸዋ መስሎ አሳይቷል አንድም በስጋም በሃይማኖትም የሚወልዳቸውን ጻድቃን ልጆቹን በከዋክብት ሲመስላቸው በስጋ እንጂ በሃይማኖት የማይወልዳቸውን ሀጣን ልጆቹን ደግሞ በአሸዋ መስሎ አሳይቷል። ስላሴ የገቡባት የአብርሃም ድንኳን የእመቤታችን ምሳሌ ናት። ስላሴ ወደ አብርሃም ድንኳን እንደገቡ ሁሉ እመቤታችን ቅድስት ድንግል ማርያምም አብ ለአንጾ፣ መንፈስ ቅዱስ ለአንጾ፣ ወልድ በተለየ አካሉ ሥጋዋን ለመዋሀድ የማደራቸው ምሳሌ በመሆኑ አማናዊቷ የስላሴ ማደሪያ የአብርሃም ድንኳን እመቤታችን ናት። እግዚአብሔርም አብርሃምን የዛሬ ዓመት ልጅ እንደሚወልድ ነግሮት በዓመቱ ይሳቅን ወልዷል። ሁለቱ ሰዎች ከአብርሃም ድንኳን ወጠው ወደ ሰዶምና ገሞራ ሄዱ። አብርሃምም ይሸኛቸው ዘንድ አብሯቸው ሄደ። የሄዱትም ሁለቱ ሰዎች አብና መንፈስ ቅዱስ ናቸው። ነገር ግን አንዱ ወልድ በአብርሃም ቤት ቀርቷል። ይኸውም ከቤት አብርሃም ሰው እንደሚሆን ለማጠየቅ ነው። አብርሃም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም የሚሰራውን ሁሉ ከአብርሃም አይሰውርም ነበርና የሰዶምና የገሞራን ጥፋት ነገረው። አብርሃምም ይቅር እንዲላቸው በእጅጉ አብዝቶ ለመንላቸው አብርሃም ከሰዶምና ገሞራ ጥፋት በኋላ በምስራቅ በኩል ወዳለው ሀገር ሄዶ በጌራራ ተቀመጠ እግዚአብሔር አስቀድሞ እንደነገራቸው ሳራ ወንድ ልጅ ወለደች አብርሃምም ስሙን ይስሐቅ ብሎ ጠራው። በስምንተኛው ቀን ገረዘው። ከብዙ ጊዜ በኋላ እግዚአብሔር አብርሃምን ልጁን ይስሐቅን ወደ አንድ ተራራ ላይ ወስዶ በዚያ እንዲሰዋው ባዘዘው ጊዜ አብርሃም በጠዋት ተነስቶ አህያውን ጫነ። ልጁን ይስሐቅንና ሁለቱ ብላቴናዎችን ወስዶ ለመስዋዕት የሚሆነውን እንጨት ፈልጦ አሸክሞ ሄደ። የሶስተኛውም ቀን እግዚአብሔር ወዳዘዘው ቦታ በደረሰ ጊዜ ሁለቱን ብላቴኖች እናንተ አያውን ይዛችሁ ከዚህ ቆዩ፣ እኔና ልጀ ግን ወደ ተራራው ሄደን ሰግደን ተመልሰን እንመጣለን አላቸውና ከዚህ አስጠብቋቸው። ልጁንም እንጨቱን አሸክሞ ወደ ተራራው ወጡ። እርሱም ወቅለምቱንና እሳቱን በእጁ ላይ ይዞ አብረው ሄዱ። በቦታው ሲደርሱ አብርሃምም እንጨቱን በመሰውያው ላይ ረበረበ። ይስቅም አስቀድሞ አባቱን እንሆ እንጨቱና እሳቱ አለ ለመስዋዕት የሚሆነው በግን ወዴት አለ ብሎ ሲጠይቅ አብርሃም እግዚአብሔር ያዘጋጃል ያለው ቢሆንም ይሳቅ ግን በዚህ ጊዜ ራሱ መስዋዕት እንደሚሆን አውቆ አባቱን እንዲህ አለው። እነሆኔን ስት ስትሰዋኝ ስወራጭብህ እጅ እንዳላስቆርጥህ እጅና እግሬን ሰረኝ አለው። ዳግመኛም ይሳቅ አይኔ ብክን ብክን ሲል ተመልክተህ ራርተትተኝ ከፈጣሪ ጋር ትጣላለህና ፊቴን ወደ መሬት ደፍተህ አስተኝተህ ሰዋኝ አለው። አብርሃምም ልጁ እንዳለው እጁንና እግሩን አስሮ ፊቱን ወደ ምድር በመድፋት በመሰዊያው በእንጨቱ ላይ አጋደመው። አብርሃምም ልጁን ያርደው ዘንድ ወቅለምቱን ወይም ቢላውን መዞ እጁን በዘረጋ ጊዜ እግዚአብሔር አብርሃምን ጠራውና ብላቴናው ላይ እጅህን አትዘርጋ አንዳችም አታደርግበት አንድ የምትወደው ልጅ ግን ከእኔ ይልቅ አልወደድክምና እኔን የምትፈራና የምትወድ እንደሆን ካውቅ ያለው አለው አብርሃምም አይኑን ባነሳ ጊዜ በኋላው አንድ ጻዳ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ በጉኑም ወስዶ በልጁ ፈንታ መስዋዕት አድርጎ ሰዋው ይኸውም ምሳሌ ነው አብርሃም የእግዚአብሔር አብ ይሳቅ ደግሞ የእግዚአብሔር የእግዚአብሔር ወልድ ምሳሌ ነው። አብርሃም አንድያ ልጁን ይስሐቅን በሕሊናው ሰውቷልና አብም አንድያ ልጁን ወልድን በሥጋ ሰውቶታል። በጉ የታሰረበት ዕፅ የቅዱስ መስቀሉ፣ እሳቱ የመንፈስ ቅዱስ፣ ወቅለምቱ ወይም ቢላው የሥልጣነ እግዚአብሔር ምሳሌ ነው። ወቅለብቱ አጥንትን ከስጋ እንደሚለይ ሁሉ ጌታችንም በገዛ ስልጣኑ ነፍሱን ከስጋው ለይቷል። አብርሃም ሦስት ቀን በእግሩ ተጉዞ ሂዶ ልጁን እንደ ሰዋው ሁሉ ጌታችንም ምክረሞቱ በተፈጸመ በሦስተኛው ቀን ተሰውቷል። የአብርሃም ህሊና የመቃብር ምሳሌ ነው። ይህም ይስሐቅ በአብርሃም ህሊና በተሰዋ በሦስተኛው ቀን እንደዳነ ሁሉ ጌታችንም ሦስት መዓል ሦስት ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ ነው። እንዲሁም በጉ የጌታችን ይስሐቅ የምዕመናን ምሳሌ ናቸው። ጻዕዳ በጉ ከሰማይ እንደወረደ ሁሉ ጌታችንም ከሰማየ ሰማያት ወርዷል። መድኃኒተ ዓለም ክርስቶስ ከእመቤታችን የማፀን ፍሬ ተገኝቷል። መድኃኒተ ዓለም ክርስቶስ የጻዕዳ በጉ ምሳሌ እንደሆነ ሁሉ ጻዕዳ በጉ የያዘችው እፀ ሳቤቋ ወይም ሀረጓ ደግሞ የእመቤታችን ምሳሌ ናት። በጉ ከህቱም ጉንደ እጽ ተገኝቶ ለይሳቅ መድኃኒት ሆኖ በሞሪያ ተራራ እንደተሰዋ ሁሉ የዓለምን ኃጢአት የሚያስወግደው በግ መድኃኒተ ዓለም ክርስቶስ ከእመቤታችን በድንግልና ተወልዶ በቀራንዮ ተሰውቷል። ይህንንም ዮሐንስ መጥምቁ ሲገልጠው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ተናግሮታል። በመጨረሻም እግዚአብሔር አብርሃምን አምስት መቶ ዓመት ትኖራለህ ቢለው አብርሃም አንድ ሺህ ዘመን ኑሬ እንደገና ካልታደስኩ በቀር ለአምስት መቶ ዘመን ቤት አልሰራም ብሎ ዕድሜ ዘመኑን ሁሉ ቤት ሳይሰራ በድንኳን ኑሯል። ሚስቱ ሳራ በመቶ ሀያ ሰባት ዓመቷ ስሞት በኬብሮን መቃብር ገዝቶ አልቅሰው ከቀበራት በኋላ እርሱም ከብዙ ጊዜ በኋላ በ175 ዓመቱ ነሐሴ 29 ቀን አርፎ ከሚስቱ ጋር በኬብሮን ተቀብሯል። በሀገራችን በስሙ የተሰሩ ሦስት አብያተ ክርስቲያናት አሉ። አጼ ገብረ መስቀል በአብርሃም ስም የተሰራውን ታቦት ከግብፅ ለመጀመሪያ ጊዜ አስመጥተዋል። ይሳቅ ማለት ይስቃል ማለት ነው። እግዚአብሔር አንድነቱን ሦስትነቱን ለአብርሃም ገልጦለት ሳለ፣ ምንም እንኳ በእድሜያቸው ያረጁ ቢሆኑም እርሱና ሚስቱ ሳራ ልጅ እንደሚወልዱ እግዚአብሔር ሲናገር ሳራ ብትሰማ እውነት አልመስላት ብሎ ስቃ ነበር። ይሳቅ አባታችን፣ አባቱ አብርሃም በመቶ ዓመቱና ሳራ በዘጠና ዓመቷ ሁለቱም ካረጁ ካፈጁ በኋላ የወለዱት አንድያ ልጃቸው ነው። አብርሃም ከደግነቱና እንግዳ ከመውደዱ የተነሳ በተመሳቀለ ጎዳና ላይ ድንኳን ሰርቶ የወጣ የወረደውን የመጣ የሄደውን ሁሉ እየተቀበለ እግዚአብሔርን እያገለገለ የሚኖር እጅግ ጻድቅ ሰው ስለነበር፣ አብርሃም በወይራ ግራር ወይም በመምሬ ዛፍ ስር ተቀምጦ እንግዳ እየተቀበለ ሳለ ነው እግዚአብሔር አንድነቱና ሶስትነቱን የገለጠለት። አብርሃምም ስላሴን ወደ ቤቱ አስገብቶ በሚገባ አስተናገዳቸው። እግዚአብሔርም አብርሃምን የዛሬ ዓመት ልጅ እንደሚወልድ ነግሮት በአመቱ ይስሐቅ ተወለደ። ይስሐቅም አርባ ዓመት በሆነው ጊዜ የላባህት የምትሆን በሶሪያ ወንዞች መካከል የሚኖር የሶሪያው ሰው የባቱዌ ልጅ ርብቃን ከእናቱ ሞት በኋላ አግብቶ በእርሷ ከሀዘኑ ተጽናና ለሀያ ዓመት ያህልም እርሷ መካን ሁና ከኖረች በኋላ በአንድ ቀን ርካቤ መንታ ልጆችን ጸነሰች። ይሳቅም ስልሳ ዓመቱ በሆነው ጊዜ ርብቃ ሁለቱ ወንዶች ልጆቹን ኤሳውንና ያዕቆብን ወለደች። እነርሱም በእናታቸው ማፀን ሳሉ ይጣሉ ነበር። በአደጉም ጊዜ ኤሳው አደን የሚያውቅ ሲሆን፣ ያዕቆብ ከቤት የሚውል ቅምጥል ሆነ። ይስሐቅም አርጅቶ ነበርና ኤሳውን ከዱር አድኖ የሚያመጣውን ስለሚመገብ ኤሳውን ይወደው ነበር። ርብቃ ደግሞ ከኤሳው ይልቅ ያዕቆብን ትወደው ስለነበር የምስር ወጥ ትሰራለት ነበር አንድ ቀን ኤሳው አደን ውሎ እርቦት ደክሞት ከዱር ሲመጣ ያዕቆብን ከምስር ወጡ እንዲሰጠው ለመነው። እርሱም እልቅናውን ስጠኝና እሽ ሰጥሃለሁ አለው። ኤሳውም እኔ ርቦይ ከመሞት በኩርመውን ምን ይጠቅመኛል ያውል ውሰደው አለው። ያዕቆብም እልቅናውን በመሐላ ካጸና በኋላ ዳቦውን፣ ንፍሮውን የምስሩን ወጥ በእንጀራ አድርጎ ሰጠው። ኤሳውም በልቶ ጠጥቶ ሄደ። ይኸውም ኤሳው የአይሁድ ያዕቆብ የምእመናነ አሕዛብ ምሳሌ ናቸው። ኤሳው መብሉን ወዶ እልቅናውን እንደሸጠ ሁሉ አይሁድ መሥዋዕተ ኦሪትን ወደው ብኩርናቸውን ለምእመናነ አሕዛብ አሳልፈው ሰጠዋል። ይስሐቅም አርጅቶ ዓይኖቹ ፈዘው የማይ ከሆነ በኋላ ታላቁ ልጁን ኤሳውን ጠርቶ ወደ በራይ ሂዶ የሚወደው ምግብ አድኖ እንዲያመጣለት ላከው። ኤሳውም ወደ አደን ሲሄድ ርብቃ ታናሽ ልጇን ያዕቆብን ሁለት የበግ ጦቦቶች አባቱ እንደሚወደው አድርጎ እንዲያዘጋጅና እንዲመረቅ ነገረችው። እርሷም የኤሳውን ልብስ አለበሰችው። ወደ አባቱም ገብቶ ምግቡን አቅርቦ ተመረቀ፣ በረከትንም ተቀበለ። ይስሐቅም ሲዳስሰው የኤሳውን ልብስ ለብሶ ስለነበር ያዕቆብ እንደሆነ አላወቀው ነበር። ያዕቆብም አባቱ ከመረቀው በኋላ ወጥቶ ሄደ። ኤሳውም አደን ከዋለበት ተመልሶ መጣና ለአባቱ አድን ያመጣውን አቀረበለት። ይስሐቅም የኤሳው ማንነት ካወቀና ያዕቆብም እንደዋሸው አወቀ። ጥንቱንም ተጠራጥሮ ነበርና በዚህ ጊዜ እጅግ ደነገጠ። ለወንድምህ ጌታ ሆነው፣ እርሱም ይገዛልህ፣ የሚረግም የተረገመ ይሁን ብሎ መርቆታልና ያዕቆብ ወደ አጎቱ ላባ ዘንድ ተሰዶ 14 ዓመት ለላባ ተገዝቶ ራሀይልንና ሊያን አግብቶ ብዙ ልጆችን ወለደ። ሀብት ንብረት ካፈራ ከ21 ዓመት በኋላ ወደ አባቱ አገር ተመልሶ ለወንድሙ ብዙ ሀብት እጅ መንሻ ሰጥቶት ታረቀ። ኤሳው ግን እጅ መንሻውን አልተቀበለውም። አርባ ሰዎችን አስከትሎ መጥቶ በሰላም ከተቀበለው በኋላ ተቃቅፈው እየተላቀሱ ተሳስመዋል። ያዕቆብን በምድረ በዳ አቅራቢያ ባለች አብርሃም ይቀመጥባት ከነበረ አገር ከአባቱ ከይስሐቅ ዘንድ ደረሰ። ይህችውም በከናን ያለች ኬብሮን ናት። አባቱ ይስሐቅ አብርሃም ይቀመጥባት በነበረችው የወራ ዛፍ ስር ተቀምጦ አገኘው። ይስሐቅም ዕድሜው 180 ሆኖ ነበር። የአብርሃም ዘመን 175 ነው። ለይስሐቅ ስለ ንጽህናው አምስት ዓመት ተጨምሮለታል። ከዚህ በኋላ አርጅቶ ዘመኑን ጨርሶ ሞተ። እርሱም ከኤሞር ልጆች በገዛውና እናቱ ሳራ በተቀበረችበት በአብርሃም መቃብር ልጆቹ ኤሳውና ያዕቆብ አልቅሰው ቀበሩት። ረፍቱም ነሐሴ 28 ነው። ኤሳውም አባቱን ለእኔ ያስቀረልኝ ምርቃት የለምን? ምርቃት አንዲት ብቻ ናትን? እያለ በመጮህ አምርሮ አለቀሰ። አባቱም ለወንድምህ ተገዛ፣ ነገር ግን የወንድምህን አገዛዝ ካንተ ልታርቅ ብትወድ እርሱን ተለማመጠው ሲለው ኤሳው አባቱን ሞቶ ወንድሙን የሚበቀልበትን ቀን ተመኘ። ርብቃም ይህን ስትሰማ ስሰማ ያዕቆብን በካራን ወደሚኖረው ወንድሟ ወደ ላባ ዘንድ ሄዶ የወንድሙ ቁጣ እስኪበርድ በዚያ እንዲቀመጥ ነገረችው። ይስሐቅም ያዕቆብን ጠርቶ ከከናን ሴቶች ውስጥ ሚስት እንዳያገባ ይልቁንም ከአጎቱ ከላባ ልጆች ውስጥ አንዷን እንዲያገባ ከነገረው በኋላ እግዚአብሔር ዘሩ እንደሚያብዛለት መርቆ ላከው። ያዕቆብም ወንድሜ ቢከተለኝ አውሬ ቢበላኝ እያለ እየፈራ ወደ ካራን ሄደ። ሲመሽም በአንድ ቦታ አድሮ ድንጋይ ተንተርሶተኛ በዚያም ሌሊት በራእየ ወርቅ መሰላል ተተክሎ ከምድር እስከ ሰማይ ደርሶ ቅዱሳን መላእክት በእርከኑ ሲወጡበት ሲወርዱበት፣ በላዩም እግዚአብሔር ተቀምጦ አየ የአብርሃምና ና የይስሐቅ ፈጣሪ ነኝና ወንድሜ ይገድለኛል እንደ ወጣው ምቀራለሁ ብለ አትፍራ፣ እኔ በረዴት ካንተ ጋር ነኝና አለው። ልጆቹም በስተው ምድርን በአራቱ ማእዘን እንደሚሞሏት አሕዛብም ሁሉ በእነርሱ በልጆቹ እንደሚባረኩ ነገረው። ያዕቆብም ከእንቅልፍ ነቅቶ ያደረባትን ቦታ እግዚአብሔር ቁሞባታል፣ መላይቅ ሲወጡባት ሲወርዱባት አይቷታልና ይህቺ የሰማይ ደጅ ናት ብሎ ስሟን ቤቴል አላት። ትርጉሙም የእግዚአብሔር ቤት ማለት ነው። ራስ አድርጎ የነበረውን ድንጋይ አንስቶ ሐውልት አድርጎ ካቆመ በኋላ በራሷ ላይ ዘይት አፈሰሰባት። ይኸውም ምሳሌ ነው ያዕቆብ የጌታችን የወርቁ መሰላል የረዴት እርከኑ ብዙ በሆኑ በብዙ ወገን እረዳሃለው ሲል ነው። መላእክት ሲወጡባት ሲወርዱባት ማየቱ እኔ ስረዳህ መላእክትም አብረው ይረዱሃል ሲለው ነው። መሰላሉ በድንጋይ ላይ መሆኑ በጽኑ ረዴት እረዳሃለው ሲል ነው። አንድም መሰላሏ የእመቤታችን ምሳሌ ናት። ወርቁ የንጽህናዋ የቅድስናዋ ምሳሌ ሲሆን የመሰላሏ እርከኗ ብዙ መሆኑ የእመቤታችን የሀብቷ የማዕረጓ ምሳሌ ነው። መሰላሏ ከምድር እስከ ሰማይ ተተክላ ማየቱ የልዕልናዋ፣ ድንጋዩ የትንቢተ ነቢያት ምሳሌ ሲሆኑ መሰላሏ በድንጋይ ላይ ተተክሎ ጸንታ ማየቱ እመቤታችን በነቢያት ትንቢት ጸንታ የመኖሯ ምሳሌ ነው። መሰላሏን መላእክት ሲወጡባት ሲወርዱባት ማየቱ እመቤታችን ጌታችንን በጸነሰች ጊዜ መላእክት ማህፀኗ ዓለም አድርገው ቅዱስ ቅዱስ እያሉ የማመስገናቸው ምሳሌ ነው። እመቤታችን ጌታችንን በሰውነቱ ተሸከመው እርሱም በመለኮቱ ይሸከማታል ነው። አንድም ያዕቆብ የሊቃነ ጳጳሳት የጳጳሳት ድንጋዩ የታቦት ዘይቱ የሜሮን ምሳሌ ሲሆን በድንጋዩ ላይ መሰላል በመሰላሉ ላይ ጌታችን መታየቱ የጌታችንና የእመቤታችን ስም በታቦት ላይ የመጻፉ ምሳሌ ነው። ዛሬም የጌታችንና የእመቤታችን ስም ያልተጻፈበት ታቦት ሊቀደስበትና ሊሰገድበት አይገባም። ያዕቆብም ሲነጋ አጎቱ ላባ ዘንድ ሄደ። አሻግሮም ሲመለከት የውሃውን ጉድጓድ አየ። የውሃው ጉድጓድ በድንጋይ ተገጥሞ በድንጋዩ ላይ ሰላሳ በጎች ተኝተው ነበር። በጎቹን ከዚያ ያጠጧቸው ነበርና እረኞቹም ትልቁን ድንጋይ አንስቶ በጎቹን አጥተው ከጨረሱ በኋላ ትልቁን ድንጋይ መልሰው ይገጥሙት ነበር። ያዕቆብም ከእረኞቹ ጋር እየተነጋገረ እያለ የአጎቱ ልጅ ራሔል የአባቷን በጎች ይዛ መጣችና ያዕቆብ ድንጋዩን አንስቶ የአጎቱን በጎች አጠጣቸው። ከእርሷም ጋር ወደ ቤት ሄደ። ይኸውም ምሳሌ ነው። ያዕቆብ የጌታችን፣ በጎቹ የምእመናን፣ ድንጋዩ የአረፍተ ዘመን፣ እረኞቹ የነቢያት ካህናት፣ ውሃው የጥምቀት ምሳሌ ናቸው። በጎቹ ውሃው በድንጋይ ተዘግቶ ሳለ ዙሪያውን ከበው መተኛታቸው ምእመናን 5500 ዘመን እስኪፈጸም ድረስ አረፍተ ዘመን ገቷቸው ተስፋ ጥምቀትን እየሰሙ ደጁን ሲጠኑ የመኖራቸው ምሳሌ ነው። ውሃ መጠጣታቸው ነቢያት መስዋዕት ሰውተው መያምንዛህ ረጭተው አፋዊ ኃጢአት የማስተስሪያቸው ምሳሌ ነው። አንድም ነቢያት የጥምቀትን ነገር ተናግረዋልና ነው። ያዕቆብ ብቻውን ድንጋይ አንስቶ የተጠሙትን በጎች እንዳጠጣ፣ ጌታችንም 5500 ዘመን ሲፈጸም ሰው ሆኖ ከምዕመናን ፍዳ መርገምን በጥምቀት አጥፍቷል። ከዚህ በኋላ ላባ ያዕቆብን አንተ የስጋዬ ቁራጭ ያጥንቴ የፍላጭ ነህና ከእኔ ጋር ተቀመጣ አለው። ያዕቆብም አብሮ ሲኖር ከላባ ሁለት ሴቶች ልጆች ውስጥ ትንሿን ራሄልን ስለወደዳት ላባን ስለ ትንሿ ልጅ ሰባት ዓመት ልገዛልህ፣ እሷን ሚስት አድርገህ ስጠኝ አለው። ላባም እሻለው። ከሰባት ዓመት በኋላ ሰርግ አድርጎ ላባ በራሄል ፈንታ ታላቋን ሊያን ሸፍኖ ለያዕቆብ ሰጠው። እርሱም ማታ ሲጫወት አድሮ ጠዋት ሲያያት ሊያ ሁና በማግኘቱ ላባን ሰባት ዓመት የተገዛውልህ ስለ ራሄል አይደለምን? ለምን እንዲህ ታደርገኛለህ ቢለው፣ ላባም ታላቅ ሳለ ታናሽ አይዳርም አለው። ያዕቆብም እንደገና ሌላ ሰባት ዓመት ተገዛለትና ራሄልን ሰጠው። ራሄልም ካኑና ሳለ ሊያ ጸንሳ ሮቤልን ወለደች። ዳግመኛም ስምዖንንና ሌዊን፣ ይሁዳን ወለደች። ራሄልም እርሷ ብትመክን ያዕቆብ ከገረዷ ጋር እንዲተኛ እያደረገችው ዳናንና ንፍታሌምን እንዲወልድ አደረገች። ሊያም ራሄል ያደረገችውን አይታ እርሷን በተራዋ ያዕቆብን ከገረዷ ጋር እንዲተኛ እያደረገችው ጋድንና አሴርን እንዲወልድ አደረገች። ዳግመኛም ሊያ ከያዕቆብ ኢሳኮርንና ዛብሎንን እንዲሁም ሴቷን ዲናን ወለደች። ከዚህ በኋላ እግዚአብሔር ራሄልን በረዴት ጎብኝቷት ጸንሳ ዮሴፍን ወለደች። ያዕቆብም ዮሴፍ ከተወለደ በኋላ ወደ ርስት ሀገሩ እንዲመለስ ያሰናብተው ዘንድ ላባን ጠየቀው። ላባም ደሞዝክን ንገረኝ ሲለው ያዕቆብ ዳግመኛም በጎችን እጠብቃለሁ፣ በጎችም ሁሉ በፊትህ ይለፉ። ከበጎች ጸጉራቸው ነጫጭ የሆኑትንና መልኩ አይነቱ ዥንጉርጉር የሆነውን ለይተ ስጠኝ፣ ይኸውም ደሞዜ ይሁንልኝ አለው። መልኩ ነጫጭ ያልሆነውንና መልኩ አይነቱ ዥንጉርጉር ያልሆነውን ግን ለአንተ ይሁን አለው። ላባም በዚህ ተስማምቶ እንዳልክ ይሁን አለው። ላባም ነጭ ዥንጉርጉሩን ሁሉ መርጦ ለልጆቹ ሰጣቸውና የሶስት ቀን መንገድ ይዘውት ሄዱ። ያዕቆብም ተመርጦ የቀሩትን የላባን በጎች እየጠበቀ ሳለ እርጥብ የልምጭ በትር፣ ታላቅ የሎሚ ብትር ኤርሞን የሚባሉ ሶስት በትሮችን አንስቶ ሁለቱን ቅርፊታቸውን ልጦ አንዱን ዥንጉርጉር አድርጎ በውሃ ገንዳ ውስጥ ጣላቸው። ሁለቱም የተጣሉት በትሮች ነጭ ሆነው ታዩ። በጎቹም ውሃ ሊጠጡ በመጡ ጊዜ በትሮቹን አስመስለው ጸነሱ። ይኸውም በፀሐይ ብርሃን አማካኝነት የበትሩ ጥላ ውሃው ላይ ሲያርፍ በጎቹ ያንን እያዩ ሲጠጡ ፍቃዳቸው ይነሳባቸዋል። ያን ጊዜም አውራዎቹን ይለቃቸዋል። ያን ጊዜም በትሮችን አስመስለው ይጸንሳሉ። ያዕቆብም አውራውራውን ከለየ በኋላ ዥንጉርጉር ሆነው የተወለዱትን ለብቻው እየለየ ያቆማቸዋል እንጂ ከላባ በጎች ጋር አይደባልቃቸውም ነበር። ዳግመኛም እንዲህ እያደረገ አራባቸው። ነገር ግን በጎቹ ከወለዱ በኋላ በትሮችን በገንዳው ውስጥ አያኖራቸውም ነበር። በመጨረሻ ምልክት ያላቸውን ብርቶችን በጎች ለያዕቆብ ሲሆን፣ ምልክት የሌላቸውን ደካሞችን ደግሞ ለላባ ሁነዋል። ያዕቆብ ይህን ያደረገው እግዚአብሔር ብህል ማሳይቶት ነው። ይኸውም ለጊዜው ይህ ቢደረግ በኋላ ግን ምሳሌ ነው። ሶስቱ በትሮች የስላሴ ምሳሌ ሲሆኑ፣ የተጣሉት ሁለቱ በትሮች የአብና የመንፈስ ቅዱስ ዥንጉርጉር የሆነው አምላክና ሰው የሆነው የወልድ ምሳሌ ነው። በጎቹ በትሮቹን እየመሰሉ እንደወለዱ ሁሉ ምዕመናንም በጥምቀት ምክንያት ከስላሴ ይወለዳሉ። ያዕቆብ የጌታችን ላባ የዲያብሎስ ምሳሌ ነው። ዳግመኛም በትር የእመቤታችን ምሳሌ ስትሆን፣ ሶስቱ በትሮች አይተው ፍሬ ያፈሩት በጎች በሶስት ወገን ማለትም ንጽሐ ስጋን ንጽሐ ነብስንና ንጽሐ ልቦናን አስተባብራ በያዘች በእመቤታችን ቃል ኪዳን አማላጅነት የጽድቅ ፍሬን የሚያፈሩ የክርስቲያኖች ምሳሌ ናቸው። ምልክት ያላቸው ብርቱ በጎች ለያዕቆብ ምልክት የሌላቸው ደካሞች በጎች ደግሞ ለላባ እንደሆኑት ሁሉ ሀብተ ወልድና ስመ ክርስትና ያላቸውና በእመቤታችን ቃል ኪዳን ያመኑ ምእመናን ሁሉ ለጌታችን ሲሆኑ፣ ሀብተ ወልድና ስመ ክርስትና የሌላቸውና በእመቤታችን ቃል ኪዳን ያላመኑ ምእመናን ግን ለዲያብሎስ ሆነዋል። በትር እመቤታችን ከነገደ እሴ ተገኝታ ጽጌ ክርስቶስን እንደምትወልድ ኢሳይያስ በትንቢት ተናግሮታል። ያዕቆብ ከዚህ በኋላ ሀብታምና ባለጸጋ ሆነ። ሚስቶቹንና ንብረቱንም ይዞ ወደ አባቱ ርስት ወደ ምድረ ከነዓን ጉዞ ጀመረ። ላባም ተከትሎ ሄዶ በገለአድ ተራራ ሳለ ለክፋት ቢፈልገው እግዚአብሔር ለላባ በራዕይ ተገልጦ ባሪያዬ ላይ አንዳች ክፉ እንዳታደርግ ብሎ ከለከለው። ላባም ከያዕቆብ ጋር ተስማምቶ ዳግመኛ ላይጣላ ተማምኖ ተመለሰ። ያዕቆብም ወንድሙን በመፍራት ለኤሳው ቁጥራቸው ብዙ የሆኑ እንስሳትን እጅ መንሻ በመላክ እንዲታረቀው መልእክተኛ ላከ። በመንገድም ሳለ የሃቦቅ ወንዝ እንደተሻገረና ብቻውን በቀረ ጊዜ እስከ ነጋ ድረስ አንድ ሰው፣ እርሱም በአምሳ ለብሲ ታይቶት ጌታችን ያዕቆብን ሲታገለው አደረ። ያም ሰው ሲነጋ ጎህ ቀዷልኝና ልቀቀኝ ቢለው ያዕቆብም ካልመረቅከኝ፣ አንድም ስም ካልለወጥክልኝ አለቅም አለው። እርሱም ስምህ ማን ነው አለው ያዕቆብ ነኝ ሲለው ከእንግዲህ ስምህ እስራኤል ይባል ካለው በኋላ ባረከው ያዕቆብም እግዚአብሔርን ፊት ለፊት አየሁት ሲል ቦታዋን ራእየ እግዚአብሔር ብሎ ሰየመው መታገሉ ስለምን ነው ቢሉ በረዴ ትቀርብሃለሁ አልለይህም ሲል ነው ያዕቆብ ጌታን ይዞ መጣሉ እኔን ከያስክ ጠላትን ትጥላለህ ሲል ነው በውስጡ ነው ጌታ ያዕቆብን ማስጨነቁ እኔን ብትጥል እኔም አንተን አስጨንቅሃለሁ ሲል ነው ፍጻሜው ግን መታገል ደረት ለደረት ገጥሞ እንደሆነ ሁሉ ከስጋ ስጋ ከነፍስ ነፍስ ነስቼ አካልን አካል ባህሪን ባህሪ አድርጌ አድንሃለሁ ብሎ በአብራኩ ካለች ከመቤታችን የመወለዱን ሚስጥር ሲገልጥለት ነው። ይህን የተረዳው የአስራ ሁለቱ ነገደ እስራኤል አባት የሆነው ያዕቆብም በመጨረሻ ዘመን ልጆቹን ሰብስቦ በኋለኛው ዘመን የሚሆነውንና የሚያገኛቸውን ነግሮ ባርኳቸዋል። በተለይ ጌታችንን መወለድ ሲናገር በትረ መንግስት ከይሁዳ አይጠፋም የገዥም ዘንግ ከእግሮቹ መካከል ገዢ ሆኖ እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል እያለ ጌታችንን በአንበሳ ደቦል እየመሰለ ሰፊ ትንቢት ተናግሯል። ይኸውም ያዕቆብ በትንቢት እንደተናገረው ጌታችን ከነገደ ይሁዳ ከተወለደች ከመቤታችን ተወልዶ ዲያብሎስን ድል ነስቷል። ይህንንም ቅዱስ ዮሐንስ በራዩ ገልጦታል። እንሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊትን መጽሐፍ ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል ብሎ እንደተጻፈ እንዲሁም በቀደሙት መጽሐፍት ላይ ኮኮው ከያዕቆብ ይወጣል ለርስቱኛን መረጠን የወደደውን የያዕቆብን ውበት እየተባለ ትንቢት ተነግሮታል። ያዕቆብም እንደፈራው ወንድሙ ኤሳው በክፉ ሳይሆን አርባ ሰዎችን አስከትሎ መጦ በበጎ ተቀበለው። ተቃቅፈው እየተላቀሱ ተሳሳሙ። ያዕቆብም ምድረ በዳ አቅራቢያ ባለች አብርሃም ይቀመጥባት ከነበረች አገር ከአባቱ ከይስሐቅ ዘንድ ደረሰ። ይህችም በከናን ያለች ኬብሮን ናት። አባቱ ይስሐቅም አብርሃም ይቀመጥባት በነበረችው የወይራ ዛፍ ስር ተቀምጦ አገኘው። ከዚህ በኋላ ይስሐቅ አርጅቶ ዘመኑን ጨርሶ ሞተ። ከየሞር ልጆች በገዛውና እናቱ ሳራ በተቀበረችበት በአብርሃም መቃብር ልጆቹ ኤሳውና ያዕቆብ አልቅሰው ቀበሩት። ያዕቆብም አባቱ ይስሐቅ ይኖርበት በነበረችው ሀገር ኖረ። ያዕቆብም ልጆቹ አስራ ሁለት ሲሆኑ እነርሱም ከትልቁ ጀምሮ በቅደም ተከተላቸው የሊያ ልጆች ሮቤልና ስምዖን፣ ሌዊ፣ ይሁዳ፣ ኢሳኮር፣ ዛብሎን፣ የራሄም ልጆች ዮሴፍና ብንያም፣ የራሄል ገረድ የባላ ልጆች ዳንና ንፍታሌም፣ የሊያ ገረድ የዘለፋ ልጆች ጋድና አሴር ናቸው። ያን ጊዜ ልጁ ዮሴፍ 17 ዓመት ኖት ነበር። እርሱም ከአባቱ ከያዕቆብ ሚስቶች ከዘለፋ ልጆችና ከባላ ልጆች ጋር የአባቱን በጎች ይጠብቅ ነበር ያዕቆብም በእርጅናው ዘመን ወልዶታልና አብልጦ ይወደው ነበር። ወንድሞቹም በዚህ ምክንያት ጠሉት። ከዚህ በኋላ ዮሴፍ ወንድሞቹ ያደረጉበትንና ወደ ግብፅ መውረዱን ያስታውሳል። ዮሴፍ በወንድሞቹ ግፍ ደርሶበት ወደ ግብፅ ተሽጦ ከሄደ በኋላ ከዚያም ብዙ ፈተና አሳለፈ። ነገር ግን እግዚአብሔር ሞገስ ኖሮት በግብፅ ተሾመ። የሸጡት ወንድሞቹም በረሃብ ምክንያት ስንዴ ሊለምኑ ወደ ግብፅ ሲወርዱ ዮሴፍን በስልጣን ሆኖ አገኙት። እርሱም ራሱን ገለጠላቸው። ያደረጉበትንም ነገራቸው። የረሃቡ ዘመን ገና አምስት ዓመት ይቀረው ነበርና ዮሴፍ ወንድሞቹን «ስለሸጣችሁኝ አትዘኑ፣ እነሆ ሕይወታችሁን ለማዳን እግዚአብሔር አስቀድሞ ከእናንተ በፊት ወደ ግብፅ ልኮኛል አላቸው አባቱን ወደ እርሱ እንዲያመጡት ላካቸው። ያዕቆብም ከነ ቤተሰቡ ንብረቱንም ሁሉ ሰብስቦ ወደ ግብፅ ወረደ። ልጁን ዮሴፍን ባገኘ ጊዜ እያለቀሰ አቅፎ ከሳመው በኋላ ሞቱን ተመኘ። በግብፅ የያዕቆብ የልጅ ልጆች ቁጥር 66 ሆነ። ከዮሴፍ ልጆች ጋር አንድ ላይ ሰባ ሆኑ። ያዕቆብም ፈርዖንን ገብቶ ከባረከው በኋላ በግብፅ ጌሴም ምድር 17 ዓመት ተቀመጠ። ዘመኑም 140 በሆነ ጊዜ በሞት ማረፉን አውቆ በአባቶቹ መቃብር ቤት ወስዶ እንዲቀብረው ነገረው። የዮሴፍንም ሁለቱን ልጆቹን ምናሴንና ኤፍሬምን ባረካቸው። አባቶች አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴናዎች ይባርክ፣ ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ይጠራ፣ በምድር መካከል ይብዙ ብሎ ባረካቸው። ያዕቆብም ልጆችን ጠርቶ ወደፊት የሚሆነውን ሁሉ ይልቁንም የጌታችንን የመወለዱን ነገር በምሳሌ እያደረገ ነገራቸው። እያንዳንዳቸውንም እንደ በረከታቸው ባረካቸውና በአብርሃምና በይስሐቅ ሳራም በተቀበረችበት መቃብር ወስደው እንዲቀብሩት ከነገራቸው በኋላ በመቶ ሰላሳ ሰባት ዕድሜው እግሮቹ በአልጋው ላይ ሰብስቦ በሰላም አረፈ። የግብፅ ሰዎችም ሰባ ቀን አለቀሱለት። ዮሴፍም አባቱ ባዘዘው ቦታ በና አብርሃም መቃብር ከቀበረው በኋላ ወደ ግብፅ ተመለሰ። የአባቶቻችን ረድኤት በረከታቸው ይደርብን፣ በጸሎት ይማረን። አሜን ወስብሐት